ሰላም ሰላም ሰላም ሰላም እንዴት ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ሰሞኑን ሚዲያ ላይ መነጋገሪያ ስለሆነችው እህታችን የራሴን ሀሳብ ለመስጠት መጥቻለሁ። ሶ ለቻናሪ አዲስ ከሆናችሁ ለእናንተ መናገር አይጠበቅብኝም ሰብስክራይብ ላይክ በማድረግ አብራችሁ ሁኑ። ሼር ማድረግ የምትችሉ ደግሞ ሼር እያደረጋችሁ በፊት ዩትዩብ አምስት መቶ ሰብስክራይብ እና ከዛ በላይ ያለ ሰው ነበረ ሼር ማድረግ የሚችለው ማለት ነው። ሶ አሁን ላይ ግን አንድም ሰብስክራይብ ኖራችሁ ዝም ብላችሁ ሼር ማድረግ ትችላላችሁ። ስለዚህ ሼር አድርጉልኝ፣ እንዲሁም ደግሞ ላይክ አድርጉልኝ በሀሳቤ ከተስማማችሁ ማለት ነው። እንግዲህ ዛሬ ልነግራችሁ የመጣሁት ወይም ደግሞ እኔ የማላደርገው ነገር እኔም ሰው ሀገር ነው ያለሁት። ያው ማንም ሰው የሀብታም ልጅ አይሰደድም፣ የሀብታም ልጅ ለጉብኝት ነው የሚሄደው። እና ሁላችንም የራሳችን ምክንያት አለን። ከስደት ስንወጣ ለምን እንደወጣን ምክንያታችን እናቃለን ማለት ነው። ሰው ዛሬ እንግዲህ በጣም ብዙ ኢትዮጵያ ውስጥ ገብተው በጎ ስራ የሚሰሩ ንግድ አረም የተሰማሩ በጣም ብዙ ሰዎች አሉ። ከነዛ መካከል ገኔ አገልግል ታውቋታላችሁ። በጣም ጎበዝ እንደውም፣ የታወቀችው እኔ ማግባት የምፈልገው ምናምን ብላ ሰለባ ለአንስታ ነውና፣ ብቻ እባሶቹ ብቻ ሰለባ ጋውታ ነው እንግዲህ በቃ በዛው ነው። ስራ ወደ ምግብ አገልግል የገባችሁ በነገራችን ላይ ኢትዮጵያ ውስጥ ያልተበላበት ምግብ አገልግል ነው። ብዙ ጊዜ እኔም የምፈልገው እኔም ራሱ እግዚአብሔር ረቶኝ አገር ብገባ ቢሳካልኝ ብሰራው ብዬ የምመኘው ስራ ነው። ከምመኛቸው ስራዎች አንዱ አገልግል ነው። ከድሮ ጀምሮ ከልጅነቴ፣ እውነት ለመናገር ምግብ ቤት ቢኖረኝ ላለው ምግብ መስራት ስራ የሚያስደስተኝ፣ መብላትም እንደዛው። ስለዚህ ምግብ ብሰራ ብዬ አስባለሁ እና እፈልጋለሁ። ስለዚህ ገኔ አገልግል በጣም ብዙ ሰዎች ሊያ ሾንጋም ቪዲዮ ሰርታለች። ከነ ፍሬዳጊ ፋሚሊ ጋር በጣም ትቀራረብ ነበረ፣ አሁን ላይ ግን ጠፍታለች። ስለዚህ እንግዲህ ሰው ሆኖ የማይሳሳት የለም፣ ሰው ሆኖ የማያጠፋ ነገር የለም። ግን ልነጋችሁ እየፈለኩት ሰገሷል እና እነጋችኋለሁ አንዳንዴ ስህተት ስህተት አለ። በየትኛውም ማገር ፈጣሪ ብቻ ነው የማይተሳሳተው። የሰውን ልጅ ይሳሳታል በየትኛውም ቦታ ማለት ነው። ነገር ግን እንግዲህ አንዷት አንዲት እህታችን አንዳንዴ ስልክ ቶሎ አለመመለስ፣ ስልክ አለማንሳት በጣም ብዙ ምክንያቶች እያመጡብን ነው። አንዲት እህታችን ባለፈው ካይሮ የሞተችው እህታችን እሷም ስልክ በተደጋጋሚ ሲደወልላት ስልክ የማታነሳ ህይወቷም ያለፈ ቀን ጓደኞቿ በተደጋጋሚ ብዙ ጊዜ ደውለው አይ ልማዷ ነው ስልክ የማታነሳ ብለው ቆይተው ቆይተው በሶስት ቀን ቀኗ የተገኘው እና አንዳንዴ ስልክ ማንሳት ጥሩ ነው። ስደት ላይ ነን ያለነው፣ ቤተሰቦቻችን ኢትዮጵያ ናቸው። የሆነ ፈልን አሁን በጣም አስቸግ በጣም የሆነ ስልክ ማንሳት ካልቻልኩኝ መቼም ቴክስት መጻፍ አለ አይደለ? ካመማችሁ፣ እኔ አሁን አንዳንዴ ካመመኝም አናገር አልፈልግም፣ ቴክስት ላደረግ እችላለሁ፣ ሜሴጅ ልልክ እችላለሁ። እናንተ መላክ አለባችሁ። ሜሴጅ ብትልኩ ይህ ሁሉ አይፈጠርም ነበር እና እንግዲህ አንዲት እህታችን ለምግቃቷ ምግብ አዛት ከገኔ አገልግል ፕሮፋይል መግቢያ ላይ እንዳረኳት ማለት ነው እሷን ልጅ ታዛታለች እና በዛውም አንዳንድ ያልተሟሉ ነገሮች እንዳላከች እና እንዲሁም ደግሞ ምግቡ ያው የተበላሸ እንደሆነ እሱን ሊነግሯት ሲደውሉ ስልክ አታነሳም። ከዛ በሁለተኛው ቀን ነው በሶስተኛው ቀን ሰራተኞቿ እቃውን ሊወስዱ ሲመጡ ኖ እሷ መጣት አለባት ብዙ ነገር ተፈጥሯል፣ እና እሷን ማናገር እንፈልጋለን አሉ አገልግል ያዘዟት ሰዎች እና እሷ ግን መምጣት ነበረባት አልመጣችም። ስልክ አላነሳችም። ሀያ አስራ አምስት ቀን ሀያ ቀን። ከዛ በኋላ ልጅቷ ባለ ፕሮግራሟ ልጅ ቪዲዮ ሰራች፣ ከእሷ እንዳትገዙ ገዙ ምናም ብላ ቪዲዮ ሰራች። ያኔ ነው እንግዲህ ገኒ መታ ቤት ውስጥ ያለውን ነገር እንግዲህ። ቪዲዮ ባትሰራ ኑ አትሄድም ነበር ማለት ነው። ስለዚህ አንድ ሰው በተለይ ምግብ የሚሰራ ሰው እኔ አሁን ይሄ እንደ ሀሳብ እንደ ሀሳብ ሳይሆን መሆንም ያለበትን ማለት ነው። በተለይ በምግብ ሰው እንኳን ይመጣብናል ብለን እንዴት እንደምንሰራ እኛን ነን የምናውቀው። እንኳን ሰው አምኖን ለድግስ ምግብ ይሄን ያህል እንዴት ሰሩሉ ተብላችሁ ሰርታችሁ ይቅርና ገንዘብ ተከፍሏችሁ ታምኖባችሁ፣ ያ ሰው አምኗችሁ ሀሳባቸውን በእነሱ በቃ አንቺ ስሪልኝ ብሎ የሆነ ሰው ገንዘብ ከከፈለኝ ተጨንቄ ነው ልሰራ የሚገባው አይደል? ስለዚህ በሰዓቱ ብትሄድ ኑሮ ቪዲዮ የማይሰራባትም ነበር ሚዲያ ላይም አትወጣም ነበር። እና ይሄ የእሷ ጥፋት ነው። ማንኛችንም ቢሆን ስራ ስንሰራ፣ እስቲ ሰው ቤትም ስትሰሩ፣ እኔ ሰው ቤት ነው የምሰራው። ጥፋት ካጠፈውም ካረጠፈውም ይቅርታ መጠየቅ በጣም ደስ ይላል። ምክንያቱም ይሄ ይቅርታ ስትሉ ቶሎ ችግሩ ብተሮ ይቋጫል። ይቅርታ አለማለታችን ደግሞ ዋጋ ያስከፍለናል። ስለዚህ ይቅርታ መባርም መጠየቅም መቀበርም በጣም ደስ የሚል ነገር ነው እና ትናንትና፣ ግን ይሄ የእሷ ጥፋት ነው። ቪዲዮ ላይ ወጣ። ቪዲዮ ከወጣ ደግሞ ሀያ አራት ሰዓት ሙሉ ሊቭ ላይ ቁጭ ብላ ይቅርታ ስትሆነ የዋለችው ገኒ ማለት ነው። እና አንዳንዴ አሁን ምን ያደት ጋር ድስ ጥዶ ማልቀስ ወቱ ነበረም ወይ መጥኖ መደቁስ ይችለች በሰዓቱ ነይ ተብላለች ስልክ ሲደወልላት ነበረ መመለስ እየቻለች ባለመመለሷ ብዙ ዋጋ ከፍላለች እና የኢትዮጵያ ሕዝብ ሲጥለንም ሲወደንም አንዴ ነው። በቃ እና አንዳንዴ እኔ አሁን ልላችሁ ዋናው ፖይንቴ ልላችሁ የፈለግኩት እኔ አንዳንዴ የሆነ ስራ ስትሰሩ አንድ ቀን ስህተት እንደምትሰሩ ማወቅ አለባችሁ። የሆነ ጥፋት ስንሰራ ደጋግመን አንድ ቀን መጥፎ ነገር እንደምንሰራ ወይም አንድ ቀን ዲዛይን ነገር መቼም የሚሰራ ሰው ነው አይደለ? ስህተት የሚሰራው የማይሰራ ሰውማ ስህተት አይሰራም። ቁጭ ሆኖ ነው የሚውለው። እሷ ትሰራለች፣ የምትሰራ ሰው፣ የስራ ሰው ናት። ዓረብ አገር ብዙ አመት ለፍታለች። ከዛም በትንሽ ነገር ነው በጣም ጠንካራ ሴት ናት። እውነት ለመናገር ግን ንጥህናዋን ምግቧን፣ ምናምን ቀምሼ ሳይሆን በቃ ጥንካሬዋን አደንቃለሁ። እና አሁን ላይ በጣም ብዙ እንደተናገረችው ከሆነ እናት አባት የሌላቸውን ህፃናት አምጣ ምታሳድግ፣ በዙሪያዋ በጣም ብዙ ሰራተኞች እያሉ በዛሬ በቃ በሷ ስር ተቀጥረው እየሰሩ እነዛ ደግሞ ቤተሰብ የሚያስተዳድሩ በጣም ብዙ ልጆች አሉ። ስለዚህ የአንድ ቀን ስህተት፣ የአንድ ቀን ጥፋት፣ ምናልባት ይህ ምግብ እሷ ጋር አሰራው ትችላለች። አንዳንዴ ሰራተኛም ስራን ያበራሻል። እውነት የምነጋችሁ ነገር ሰራተኛ ስትቀጥሩ፣ ምግብ ቤት ሊሆን ይችላል የሆነ ነገር ከፍታችሁ ስትሰሩ፣ በቃ የእናንተ እናንተ ማናጀር ምናምን እዛ ጋር እናንተ ማናጀር ከሆናችሁ፣ እናንተ የምትቆጣጠሩ ከሆነ ወረድ ደግሞ እናንተ ከታመማችሁ ወይም እናንተ የሆነ ቦታ ከሄዳችሁ እናንተን በቃ እኔን የሚተካ ማስቀመጥ አለባችሁ። አንዳንድ ሰራተኛ ሰጋሚ ደክመው ብቻ ተወተዎ ጨርሶ ለመሄድ ብቻ ብዙ ነገሮች ይፈጥ ብዙ ነገሮች እና ንግድ አለም ላይ ስትገቡ፣ ወደ ንግድ ስትገቡ ይሄን ማሰብ አለባችሁ። አንድ ቀን ሰው የሆነ ሰው ስተት እንደምትሰሩ የሆነ ነገር እንደምትባሩ ማመን አለባችሁ። አሁን ገኒ ተብላ አታቅም ሚዲያ የተወጥቶ እንደዚህ ተብራ ሰገማ አታውቅ። 24 ሳሙል ሊም ላይ ገብታ ስታለቅስ ይቅርታ ስጠይቅ በጣም ነው ያሳዘነችኝ ማለት ነው፣ እንደ ሰው በጣም ነው ያሳዘነችኝ። እና ምን ልላችሁ ፈልጌ ነው ጥፋት ስታጠፉ በቶሎ ይቅርታ ማድረግ። በዛ ላይ ደግሞ አበሻ አንድ ቀን ውይ ውይ ውይ ብሎ ያመሰገናችሁ፣ አንድ ቀን ደግሞ ውይ እሷማ ብሎ ጥምድ ነው የሚያደርጋችሁ። ገበያችሁም ሊያበራሽ ይችላል፣ ገበያችሁንም ሊዘጉባችሁ ይችላል። ግን እናንተ እውነተኛ ሰው ከሆናችሁ እናንተ አውቃችሁ ያንን ነገር እንዳላደረጋችሁ ታወቃችሁ፣ እግዚአብሔር ጥሩ አይጥላችሁም። እና አንዳንድ ጊዜ ሚዲያ ላይ ሚዲያ ይጠቅማርም ይጎዳርም። አሁን ላይ ቢዝነሱን በሚዲያ ነው የምታስተዋውቁትን በሚዲያ ነው እውነት ደስ ይላል። እነዚህ አይነት ነገር ሚዲያ ላይ ተዋውቃችሁ በሚዲያ ሰው የሚያዛችሁ ስልካችሁን ወስዶ እንደዚህ ፈልጌ ነው ብሎ አምኖባችሁ በእናንተ ተማምኖ አገልግል የሚያዙ ሰዎች ከእናንተ ስራ የሚያዙ ሰዎች በጣም ነው ደስ የሚለው። ስደት ላይ ሁነን ብዙ ነገር ማድረግ እንፈልጋለን። አንዳንዴ እንደራሳችሁ ሆኖ ሰው ያስፈልጋችኋል። ይህ እኔ አሁን በጣም እውነት ለመናገር በጣም ቢዝነስ ምናምን ኖሮኝ ሳይሆን በቃ የሆነ ሰው ያስፈልጋችኋል። ስልክ ደውላችሁ እንዲህ አድርጉልኝ እንዲፈልግ የነበር ምናምን ብላችሁ እንኳን መልክት ለምን ለማለት ሰው ያስፈልጋችኋል። እንኳን ምግብ ማለት ነው። ስለዚህ አሁን አገራችን ቴክኖሎጂ በጣም ደስ የሚነገር ነው። ነው እዚህ ሁናችሁ እንኳን አገራችሁ ሆናችሁ በአካል ለአካል ቤተሰብ መጋበዝ ባትፈልጉ በቃ እንደዚህ ምግብ ፈልግ የምትፈልጉትን አይነት ምግብ አዛችሁ ገንዘባችሁን ከፍላችሁ ቤቶች ዶ ሰርፕራይዝ ያደርጉላችኋል። ይሄ ነው አሁን ደስ አዲስ አበባ ላይ አንዳንድ ከተሞች ማለት ነው እና ደስ የሚል ስራ ደስ የሚል ቢዝነስ ነበር። ግን አንዳንዴ ስተስንሰራ ሰዎችን አንገታቸውን ባናስደፋ ያጋጥማ ሶኬ ምናምን በቃ አሁን አንዳንድ ነጮች አሁን የተማሩ የሆነ ነገር ሲባል ወይ ሶኬ ያጋጥማል። ሰው ነሽ ትረሻለሽ እኔ መረሳለሁ ትባላላችሁ አይደል? ልክ እንደዛ ያጋጥማል እና በተለይ ደግሞ የሆኑ ሰዎች ጥፋት ካጠፉ ቶሎ ብለን ሚዲያ ላይ ባናወጣ፣ ገባችሁ? ሚዲያ ማለት አስቡት፣ ነጭ ነጭ ነጭ ነጭ ልብስ በሉት። የሆነ ነገር ካጠፋችሁ ሚዲያ ላይ ከተፖስተ አለቀ፣ ሼር እየተደረገ የማይሰማው የማያየው ነገር የለም። ስለዚህ ሰዎችን ይህን ያህል አንገት ደፍተን ባናስለቅስ፣ ለመናገር ባንቸኩር እኔ በጣም ብዙ ላይ አያለው ዩትብ ላይ፣ በተለይ እነ ፍሬ ዳጊ ጋር በፊት ትሰራ ነበር። እዛ ራሱ በጣም ብዙ ነገር ነበር ሲሉ ኮሜንቶች የሚናገሩት፣ እሷን ፈልጋችኋት ሳይሆን ለዩትብ ብላችሁ ነው ምናምን። ከዛ ደግሞ ብቻ ብዙ ነገር እና ይቺ ልጅ ፈጣሪ የሰጣት ሰውነት ነው ያለ፣ ምንም የምታስነቃ የምታስጠላ ልጅ አይደለችም። እውነት ለመናገር ቆንጆ ናት። ግን አንዳንድ ሰው በተፈጥሮ ምግብ ብትበሉም ባትበሉም ስቲኪን የሚሆኑ ሰዎች አሉና። ሰውነቷን፣ አለባበሷን፣ ሜካፖን እያያችሁ ብዙ ጀጅ ባታደርጓት ይችል ነገ ጠዋት አንገቷን እንድፍት አድርጋ እንድትቀር ባታደርጉ። በጣም የሚገርመኝ ነገር ጥፋት ስንሰራም ጥሩ ነገር ስንሰራም ሳይሆን የሆነ ነገር ስንሰራም ጎበዝ በብሎ አጨብጭቡ ሳይሆን ይህን ያህል በዚህ ልክ መሳደብ በዚህ ልክ ሰዎችን መናገር በዚህ ልክ ሰዎችን ማንቋሸሽ ያለ አይመስለኝም። እና አንዳንድ ጊዜ ሰዎች እኛ በተለይ ቢዝነስ ውስጥ ያላችሁ ሰዎች ምግብ የምትሰሩ የሆነ ነገር የምትሰሩ ለሰዎች ወግደር የምታደርጉ እኛ አሁን ልብስ አዘን ልብስ ተበራሽቶብን ያውቃል፣ ልብስ አዘን ልብስ ጠቦን ሰፍቶን ያውቃል። ሰው ያጋጥማል፣ በቃ አንዳንዴ ያ ሰው ሰው ነው፣ ይሳሳታል። ስለዚህ ሰው ሆኖ የማይሳሳት የለም፣ ከሰው ስህተት ከብረት ዝገት እንደማይጠፋ ሁሉ ግን እናንተ ሰው ምንም ቢላችሁ እናንተ ጠንካራ መሆን አለባችሁ። በተለይ ስደት ዓለም ላይ ያለን ልጆች አውቃለሁ። አሁን ትጅ ስታለቅስ የነበረው እኔ በጣም ሆድ የሚብሳኝ ሆድ ይከፋኛል። ዓይኑ አውቃለሁ ግን እኛ ውሃው ይሁን አላውቅም፣ ቶሎ ነው የሚከፋን፣ ቶሎ ነው የምንከፋው፣ ቶሎ ነው የምናለቅሰው፣ ቶሎ ነው ሆድ የሚብሰን እና ይህን ነገር የሆነ ማርቀስ ፈልጋችሁ ከሆነ ኖ ማርቀስ አልፈልግም ማለት ብንችል ሰዎች ሊሰሩን ሲሞክሩ ሰው ነኝ ሰታት አለው ይቅርታ እጠይቃለሁ ከይቅርታ በላይ ምንም ነገር የለም ብላችሁ መርስ አለመስጠት፣ አረበገዚያ ደግሞ ገንዘባቸው መመለስ ይህን ስን እንዴት እንደዚህ ይደረጋል ልትሉም ትችላላችሁ። ግን በቃ ከይቅርታ በላይ ምንም ነገር የለም። በቃ ይቅርታ ስተሰርቻለሁ አጥፍቻለሁ እስተካከላለሁ ብላችሁ ወደ ስራችሁ ጆሮአችሁን ድፍን አድርጋችሁ ስልካችሁን ዝግት አድርጋችሁ ሚዲያ ጥፍት ብላችሁ አንድ ሳምንት ስራችሁን መቀጠር። ምክንያቱም የፌስቡክ የዩቲዩብ የቲክቶክ ወሬ አንድ ሳምንት ነው። አንድ ሳምንት እናንተን ሲያዩ ብቻ ነው ወዳና ወደ የሚብላሉት እንጂ ከዛ በኋላ ይረሷችኋል። ይረሷችኋል። እናንተም የራሳችሁን ህይወት ትቀጥጋላችሁ ማለት ነው።